እርስ በእርስ የመደማመጥና የመመካከር ባህልን በማዳበር ለጋራ ሀገር ግንባታ በትብብር የመስራት ልምድ ሊጠናከር እንደሚገባ ከንቲባ አዳነች አቤቤ አስታወቁ። ከንቲባ አዳነች አቤቤ ከተፎካካሪ የፖለቲካ ፓርቲ መሪዎች ጋር ተወያይተዋል። ኢብራሂም መሐመድ ተጨማሪ ያለው ለተረጋጋ የፖለቲካ ስርዓትና ባህል ግንባታ የፖለቲካ ፓርቲዎች ሚና በሚል መሪ ሀሳብ በአዲስ አበባ ከተማ አስተዳደር የስራ ኃላፊዎችና በከተማዋ የሚገኙ ተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት አባላት መካከል ነው ውይይቱ የተካሄደው። በውይይቱ የተሳተፉ የተፎካካሪ ፖለቲካ ፓርቲዎች በከተማዋ እየተከናወኑ ያሉ ሰው ተኮር ልማቶች የሚደነቁና ለሌሎች አካባቢዎች ተሞክሮ መሆን የቻሉ ናቸው ብለዋል። የኑሮ ውድነት ችግርን መፍታት፣ መልካም አስተዳደርን ማስፈን፣ ዘላቂ ሰላምን በከተማዋና በሀገሪቱ ለማምጣት ችግሮችን በውይይት ለመፍ ለመፍታት የተጀመረው ልምድ ቢዳብር ብለዋል። ተፎካካሪ የፖለቲካ ፓርቲ አመራሮችና አባላት ግዙፍ፣ በርካታ የከተማዋንና የአገሪቷን ገጽታ ሊቀይር የሚችሉ ፕሮጀክቶች ተሰርተዋል። ለዚህም የጋራ ምክር ቤቱ ምስጋናም ያቀርባል፣ እውቅናም ይሰጣል። በኮሪደር ልማት የፈረሰባቸው ዜጎች የቤት ባለቤት መሆን የማይችሉበትን አቅሙም ግንቱንም ሳይኖራቸው፣ ግን በራሳችሁ እናንተ ኃላፊነቱን ወስዳችሁ የቤት ባለቤት እንዲሆኑ ያደረጋችሁ ስራ እውነት ለዚች ከተማ ላለ ዜጋ የተሰጣችሁ ናችሁ ብለን የምንወስድበት ነው ማለት ነው። ሕዝቦቻችንን አንድ አድርገን ያኮረፉትን አምድ አድርገን አምጥተን የተፈራች የታፈረች ዲሞክራሲያዊት ኢትዮጵያን ለመገንባት የሁላችንም የፖለቲካ ጥረት መሆን እንዳለብን እዚህ መድረክ ላይ ለማሳሰብ ወዳለሁ። በአምስቱ የአዲስ አበባ በሮች የኢኮኖሚ መረጋጋት የሚፈጥሩ አንዳንድ እንቅስቃሴዎች እንዳሉ አሳይታችሁን ነበር። የችርቻሮ የጅምላ የተለያዩ ነገሮች በተለያዩ አሁን ለምሳሌ ለሚኮራ አይተናል። እንጀራ የሚጋገርበት ጤፍ የሚሸጥበት አትክልት፣ ሁሉም ነገር የሚሰራበት አይተናል። ስለዚህ እሱ ለምን አልተበራርታታም? ለምን አልቀጠልም? የሚል አንድ ጥያቄ አለኝ። የኑሮ ውድነትን በተመለከተ የከተማ አስተዳደሩ ለመፍታት ምን እየሰራ ነው ሚል ጥያቄ አለን። ሁለተኛው ከግብር አሰባሰብ ጋር በተያያዘ የነጋዴው ማህበረሰብ በጣም የተጋነነ ግብር ይጠየቃል። ከዚህም ጋር ደግሞ ተያይዞ የመልካም አስተዳደር ችግር አለ። ከንቲባ አዳነች አቤቤ ከለውጥ ወዲህ እንደ ሀገርም ሆነ እንደ አዲስ አበባ ከተማ በገዢው ፓርቲና ተፎካካሪ የፖለቲካ ፓርቲዎች መካከል ያለውን የፖለቲካ ሀሳብ ልዩነት እንደተጠበቀ ሆኖ በሀገራዊና በከተማ አቀፍ የጋራ ጉዳዮች ዙሪያ ተግባቦትን እየፈጠረን ተቀራርበን የመሥራት ባሕልን እየገነባን ነው ሲሉ ተናግረዋል። የፖለቲካ ሀሳብ ልዩነት ቢኖርም የምንነጋገረው ስለ ኢትዮጵያ ነው። የምንነጋገረው ስለ ጋራ ህዝብ ነው፣ ስለ ጋራ ጥቅም ነው። እንዴት ሰርተን ነው ውጤታማ ልናደርግ የምንችለው የሚለው አካሄድ ላይ የፖለቲካ ሀሳቢዎች ላይ ልዩነት አለ ማለት፣ ወንድማማችነትን እህትማማችነትን የሚጎዳ መሆን እንደሌለበት በዚህ ማመን እርስ በርስም መተማመን። እጅግ በጣም ያስፈልጋል የከተማ አስተዳደሩ የነዋሪዎቹን ኑሮ ለማሻሻል እና የሕዝቡን ጥያቄዎች ምላሽ ለመስጠት እያከናወናቸው ያሉ ተግባራትን አጠናክሮ ይቀጥላል ብለዋል ከንቲባ። ምክር ቤቱ የጋራ ምክር ቤት ከመሆኑ አንጻር የሚያጋጥማቸው ማነቆዎች በሚኖሩበት ሰዓት ከዚህ በፊት እንዳደረግነው እየተነጋገር ድጋፍ ማድረጋችን ይቀጥላል ያኮረፉ ነፍጥ ያነገቡ በየቦታው የሚንቀሳቀሱ በንብረትም በሰው ህይወትም ላይ ጉዳት የሚያደርሱትን አሁንም ፈጽሞ ወደ ሰላማዊ መንገድ ለማምጣት ተጠናክረን መስራት አለብን ብላችሁ ያነሳችሁት በጣም ትክክል ነው። መንግሥትም ይህንኑ እያደረገ ነው። እንደ ፓርቲያችንም ይህንኑ እያደረግን ያለ ነው። አምስት የከተማችን መግቢያ ላይ በቢሊየን ገንዘብ መድበን የሰራናቸው የገበያ ማዕከላት አራቱ ወደ ተግባር ገብተዋል። አሁንም ይሄ በቂ አይደለም፣ ብለን ሁለት የገበያ ማዕከላቶችን እያደረስን ነው። በሚቀጥለው ሳምንት ውስጥ የላፍቶን ወደ ስራ እናስገባለን። ሳሚት አካባቢ ያለውን ደግሞ በዚህ ዓመት መጨረሻ ላይ ለማጠናቀቅ ጥረት እያደረግን ነው። እንደዚህና መሰል እርምጃዎችን በመውሰድ በኩል አሁንም እንረባረባለን። የፖለቲካ ምኅዳሩን ይበልጥ እያሰፋን ለሀገር ሰላምና ልማት የሚጠቅሙ በርካታ ውጤታማ ስራዎችን በትብብርና በጋራ መስራታችንን ለማጠናከር የደረስንበት መግባባት ሊጠናከር ይገባል ብለዋል ከንቲባ አዳነች አቤቤ።